ተወደድኳቸው ሽፎኖች ውስጥ ዛሬ ከገቡት አንደኛ እምለው ከለር ኮምቢኔሽኑ አያምርም? እኔ በጣም የወደድኩት ቀሚስ ነው። ቀይ ቡኒ፣ ወይም በርገንዲ ለምትወዱ ፈካ ያለ ወይን ጠጅ በጣም ነው የሚያምረው። ለቤተ ክርስቲያን ስትሉኝ የነበራችሁ ይኸው። እነዚህ ደግሞ ከለራቸው በፒንክ እና በብሉ በጣም ነው የሚያምሩት። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን፣ እኛ በጣም ደህና ነን። ዛሬ ደግሞ በጣም በጣም በጣም በሚያማምሩ አዳዲስ ሽፎኖች መተናል ማለት ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ እንጋብዛችኋለን። በጣም የሚያማምሩ ሽፎኖች ናቸው። አዲስ አስገባናቸው ዛሬ አያምሩም? እኔ በጣም ከወደድኳቸው ሽፎኖች ውስጥ ዛሬ ከገቡት አንደኛ የምለው ሽፎን ነው። ከለር ኮምቢኔሽኑ ማቴሪያሉ፣ ሁሉም ነገር በጣም ነው የሚያምረው። ጽድስት ተደርጎ ደግሞ እኛ እኛ ጋር በሚያምር ስፌት ሲሰራ ደግሞ ዋው እኔ በጣም የወደድኩት እናንተም ደግሞ እንደምትወዱት ተስፋ አደርጋለሁ። ኢቨን ፖስት የለውም ገና ፖስት አልተደረገለትም፣ አዲስ ቀሚስ ነው። ሳትቀደሙ ቶሎ ዘዙን። በጣም ነው የሚያምረው። አርበ ጠባብ ስለሆነ በአምስት ሜትር ነው የሚሰራው። አምስት ሺ ሰባት መቶ ብር ነው እኛ ጋር የምታገኙት። ጽድት ባለ ስፌት አማራጭ እኛ ጋር ቆንጆ ቆንጆ ሽፎኖችን ታገኛላችሁ። ምርጫችሁን ማዛ ጥበብና ሽፎን ስላደረጋችሁ እጅግ አድርገን እናመሰግናለን። ቪዲዮውን ደግሞ ላይክ፣ ሸር፣ ሳብስክራይብ ማድረጋችሁ እንዳትረሱ። እችኛዋ ቀሚስ ደግሞ ሾርት ቪዲዮ ላይ ያሳየቻችሁ ነበር። በጣም የምታምር ቀሚስ ነች። ፈካ ያለ ከለር ለምትወዱ ይዋት በጣም ነው የምታምረው። ቆንጆ ዲዛይኖች አሉት። ሲሰራ ደግሞ ይሄንን ይመስላል። በጣም የሚያምር ቀሚስ ነው። በአር በጠባብ ስለሆኑ በአምስት ሜትር እኛ ጋር ይሄንን ቀሚስ በስድስት ሺህ አምስት መቶ ብር ብቻ ነው የምታገኙት። ቀሚሶቹ እንደየ ዲዛይናቸው እንደየ አመጣጣቸው ዋጋቸውም የተለያየ ነው ማለት ነው። ይሄኛው ደግሞ ብሉ ከለር ላይ የምትወዱ ይሆናል። በጣም ነው የሚያምረው። ሲሰራ ደግሞ ይሄንን የሚመስል ዲዛይን አለው ማለት ነው። በጣም ነው የሚያምረው አርበ ጠባብ ነው ሰው በአምስት ሜትር ነው የምንሰራው ማለት ነው። በአምስት ሜትር ተሰርቶ አልቆለት ስድስት ሺህ አምስት መቶ ብር ነው እኛ ጋር የምታገኙት። ሁሉንም ዋጋዎች ምነግሯችሁ እስከ ነጠላው ድረስ በአምስት ሜትር እና በአራት ሜትር ተሰርተው ነው። ይሄኛውም ዲዛይኑ በጣም ነው የሚያምረው። ልክ እንደዚህ እንደምታዩት ሻይን ነገር አለው አልፎ አልፎ የመርገፍ ባህሪ ያለው በአዲስነቱ ብቻ፣ ከዛ በኋላ ግን የሚረግፈው ነገር ይጠፋል ማለት ነው። እኛ ጋር አምስት ሺህ ብር ብቻ ነው የምታገኙት በአምስት ሜትር ማለት ነው እስከ ነጠላው ድረስ እነዚህ ደግሞ ስቶክ ጨርቆች ናቸው። ስለዚህ አርበ ሰፊዎች ናቸው ማለት ነው። አርበሰፊ ሰፊ ሲሆኑ ደግሞ በአራት ሜትር ነው ማለት ነው የምንሰራቸው በጣም የሚያምር ከለር ኮምቢኔሽን ነው ያለው። በጣም ነው የሚያምረው። እኛ ጋ ተሰፍቶ አልቆለት እስከ ነጠላው ድረስ አራት ሺ ስምንት መቶ ብር ብቻ ነው የምታገኙት። ሁሉንም አርበሰፊ ቀሚሶች እኛ ጋር ስትገዙ በመቶ ብር ነው የምታገኙት። ይሄኛው አርበ ጠባብ ነው ይሄኛው ግን አርበ ሰፊ ነው ማለት ነው። ስለዚህ አርበ ጠባቦቹ በ5 ሜትር አርበ ሰፊዎቹ ደግሞ በሜትር ነው የምንሰራቸው ማለት ነው። ስለዚህ የሁሉም ዋጋ ከሚያማምሩ ቆንጆ ቆንጆ ነጠላዎች ጋር እኛ ጋር ማግኘት ትችላላችሁ። ይሄኛው ከለርስ አያምርም? ፈዘዝ ያለ ላይት ነው ላይት ብሉ ነው። ከዛ ደግሞ በርገንዲና ክሬም ከለሮች አንድ ላይ ሚክስ ተደርገዋል። በአራት 8 ብር ብቻ ነው እኛ ጋር የምታገኟቸው። በጣም ነው የሚያማምሩት። ዛሬ የማሳያችሁ ሽፎኖች በቃ ጽድት ጽድት ያሉ ናቸው። አዳዲስ የገቡ ሽፎኖችን ነው ማሳያችሁ። ይሄኛውስ አያምርም? ተሰርቶ ደግሞ በጣም ነው የሚያምረው። በሾርት ቪዲዮ ፖስት አድርጌላችሁ ነበር። በአራት ሺህ ስምንት መቶ ብር ብቻ ነው እኛ ጋር የምታገኙት። ቆንጆ ቆንጆ ሽፎኖች ናቸው ያለን። ይሄኛውስ ከለር ኮምቢኔሽኑ አያምርም? በፐርፕል ከለር ነው፣ በጣም ነው የሚያምረው። ውስጥ ላይ ደግሞ ክሬም ከለር አለው ማለት ነው። በአራት ሺ ስምንት መቶ ብር እኛ ጋር ታገኙታላችሁ። በጣም ቆንጆ ቆንጆ የሚያማምሩ ሽፎኖችን ነው ይዤላችሁ የመጣሁት። ይሄኛው ደግሞ ፐርፕልነቱ ላይት ነው፣ የመጀመሪያው ደመቅ ይላል። ይሄኛው ደግሞ ፈዘዝ ያለ፣ ይሄኛው ደመቅ ያለ ነው እንደምታየት። ይሄኛው ደግሞ ፈዘዝ ያለ ላይት ፐርፕል ከለር ኮምባይን ተደርጎበታል። አራት ሺ ስምንት መቶ ብር እስከ ነጠላው ድረስ እኛ ጋር ታገኛላችሁ ማለት ነው። በጣም ነው የሚያማምሩት። ዛሬ ከየአይነቱ ነው የማሳያችሁ። ይሄ ደግሞ ጨርቁ ልስላሴው እንዴት እንደሚያምር ከለሩ እራሱ አያምርም? በርገንዲ ከለር ለምትወዱ በጣም የሚያምር ሽፎን ነው። ተሰርቶ ደግሞ ይሄንን ይመስላል አራት ሺህ ስምንት መቶ ብር ብቻ ነው እኛ ጋር የምታገኙት፣ በቆንጆ በትልቅ ነጠላ ማለት ነው። ይሄኛው ደግሞ ይሄ ልብስ በጣም ነው የሚያምረው። ከለር ኮምቢኔሽኑ በጣም ደስ ይላል። ይሄኛውንም ልብስ እኛ ጋ በ4800 ብር ብቻ ነው የምታገኙት። ኮድ ነንበር ላይ እናስቀምጥላችኋለን። ስለዚህ የወደዳችሁትን ሽፎን ስክሪንሾት እያደረጋችሁ ብትልኩልን እናሳውቃችኋለን ማለት ነው በምን ያክል ጊዜ እንደሚደርስ። በቴሌግራም ወይንም በዋትሳፕ አማራጮች ስክሪንሹት እያደረጋችሁ ብትልኩልን ሁሉንም ሽፎኖች መቼ እንደሚደርሱ እንነግራችኋለን ማለት ነው። በአካል ደግሞ መታችሁ ማዘዝ ለምትፈልጉ አድራሻችን አዲስ አበባ ሾላ ገበያ ለምለም መርካቶ የገበያ ማዕከል ሁለተኛ ፎቅ መቶ አምስት ቁጥር ላይ እንገኛለን። እቺ ከለር አታምርም? እኔ በጣም የምወዳት ከለር ነች። ቅድም ካሳየኋችሁ ጋር ተመሳሳይ ዲዛይን አላት ማለት ነው። ይሄኛው ደግሞ ለቤተ ክርስቲያን ነጭ፣ ግን ቆንጆ ዲዛይን ያላቸው ስትሉ ለነበራችሁ ከስተመሮቼ እችን ዲዛይን ደግሞ አምጥቼላችኋለሁ ማለት ነው። በጣም ነው የሚያምረው። እንደምታዩት ጣል ጣል ብሎ ቅጠልቅጠል ነገሮች ዲዛይኖች አሏቸው አልፎ አልፎ በጣም ነው የሚያምረው። ተሰርቶ ደግሞ ይህንን ይመስላል። እናንተ በምትፈልጉት የስፌት አማራጮች ኦርደር ማድረግ ትችላላችሁ ማለት ነው። ተሰርቶ አልቆለት 6500 ብር ነው እኛ ጋር የምታገኙት። ዲዛይኗ ለየት ያለች ስለሆነች ትንሽ ውድ ነች። ከልሙጦቹ የተሻለ ውድ ነች። ይሄ አያምርም? በጣም የሚያምር ከለር ነው ከለር ኮምቢኔሽኑ በጣም ደስ ይላል። ዲዛይኖቹ በጣም ደስ ይላሉ። ተሰርቶ ደግሞ ይሄንን ይመስላል። ከስር ገበር ስለሚደረግበት ጎላ ይላል ማለት ነው። 5000 ብር ብቻ ነው እኛ ጋር የምታገኙት። እኔ ይሄንን ልብስ ምን እንደምላችሁ አላቅም። በጣም በጣም ብዙ ጊዜ የሰራ ነው። በጣም ከስተመሮቻችን ከሚወዱት ጨርቆች መካከል አንዱ ነው። ደመቅ ባለ ፐርፕል ገበር ሲሆን ደመቅ ይላል ከለሩም አምስት 5000 ብር ብቻ ነው እኛ ጋር የምታገኙት። ስለዚህ ኦርደር አድርጉ። ይሄኛው ቀሚስ ደግሞ እንዴት እንደሚያምር ተሰርቶ ይህንን ይመስላል። ከለር ኮምቢኔሽናቸው አያምርም? ቦግ ያለ ከለር ቢጫ ከለር ለምትወዱ በጣም የሚያማምሩ ቆንጆ ቆንጆ ከለሮች አሉን። ይሄ ያደረኩት ራሱ ስቶክ ነው። ይህንን በአምስት ሜትር ነበር የሰራንላቸው። ኖርማሊ ግን በአራት ሜትር ነው እኛ ጋር የሚሰሩት። ሰፋ ይበልልን ካላችሁ፣ ሜትር ጨምራችሁ የተወሰነ ሳንቲምም ጨምራችሁ ይሰራላችኋል ማለት ነው። ይሄ ዲዛይኑ አያምርም? በጣም የሚያምር ሽፎን ነው። ይህንን ሽፎን እኛ ጋር በአራት ሜትር ተሰርቶ አልቆለት አራት ሺ ስምንት መቶ ብር ብቻ ነው የምታገኙት። እንደምታዩት ከኋላ ላስቲክ አለው፣ ማሰሪያ አለው፣ ዚፐር አለው። ስለዚህ አማራጮቹ በጣም ኦፕሽናል ናቸው። ወደ ውጭ ሀገር ለሚላኩ ቀሚሶች አይጠብም ማለት ነው። እነዚህን ሶስቱን አማራጮች በመጠቀም ፊክስ ይሆናሉ። በጣም ነው የሚያማምሩት። ዛሬ የማሳያቸው ሽፎኖች በጣም ቆንጆ ቆንጆ ሽፎኖች ናቸው። ይሄኛውም ከለር በጣም ነው ደስ የሚለው። ቀላ ያለ ከለር ለምትወዱ ትወዱታላችሁ ብዬ አስባለሁ። እኔ በጣም የምወደው ከለር ነው ቀይ በክሬም ከለር ኮምባይን ተደርጎ ይህንን የሚመስል ሽፎን ደግሞ እኛ ጋር በጣም በሚያምሩ ዲዛይኖች ሲሰሩ ደግሞ ዋው አንደኛ ሽፎኖች ናቸው። አራት ሺ ስምንት መቶ ብር ብቻ ነው እኛ ጋር የምታገኙት። ይህኛውስ አያምርም? በቃ እኔ ምን እንደምላችሁ ቃላት ያጥረኛል። በጣም የሚያማምሩ ሽፎኖች ናቸው ያሉት። ስክሪንሾት እያደረጋችሁ የወደዳችሁትን በቴሌግራም ወይንም በዋትሳፕ አማራጮች ላኩልን። ስልክ ስክሪን ላይ ያስቀምጣለው። የወደዳችሁትን በዛ ስልክ መላክ ትችላላችሁ። እነዚህ ደግሞ ልሙጥ ከለሮች ናቸው። በማንኛውም አይነት በምትፈልጉት ከለር እኛ ጋር በአራት ሺ ሶስት መቶ ብር ስፍት ብሎ ተሰርቶ በሚያምር ነጠላ በምትፈልጉት አይነት የከለር አማራጮች ኦርደር ማድረግ ትችላላችሁ። እዚጋ እንደምታዩት ቢጫ አለን፣ አረንጓዴ ጎመን አይነት አለን። እናንተ ደግሞ በምትፈልጉት በፒንክ በፐርፕል በሁሉም አይነት ከለሮች እኛ ጋር በአራት ሺ ሶስት መቶ ብር ብቻ ነው የምታገኟቸው። ስለዚህ እየደወላችሁ ኦርደር ማድረግ ትችላላችሁ። ምርጫችሁ ስላደረጋችሁን ስለምትደውሉልን ደግሞ እጅግ አድርገን እናመሰግናለን። ይሄኛው ደግሞ ማር ከለር የሚባለው ይሄ ድምቅ ያላለ ቢጫ ከለር ነው። በጣም ነው የሚያምረው። ዩኒክ ከለር ነው፣ ያልተለመደ አይነት ከለር እኛ ጋር በአራት ሺህ ስምንት መቶ ብር ብቻ ነው ይሄንን የምታገኙት። ቆንጆ ቆንጆ ሽፎኖች አሉን። ስለዚህ እየደወላችሁ እየመጣችሁ ኦርደር ማድረግ ትችላላችሁ። እቺ ከለር ሳታምርም! ቅድም እዛ ጋር በፒንክ ላይት ፒንክ ከለር አሳየቻችሁ ነበረ። ይሄኛው ደግሞ በላይት ብሉ ከለር ነው ማለት ነው ሶ አንድ አይነት ናቸው ከለር ዲፍረንስ ብቻ፣ ላይት ፒንክ እና የዛ ጋር ደግሞ ላይት ብሉ ከለር በአምስት ሺህ ብር ብቻ ነው እኛ ጋር የምታገኙት። ቆንጆ ቆንጆ ሽፎኖች አሉን። ስለዚህ እየደወላችሁ እየመጣችሁ ኦርደር ማድረግ ትችላላችሁ። ይህኛውም ከለር ኮምቢኔሽን በጣም ደስ ይላል። ነጭ ከአረንጓዴ ጋር ከለር ኮምባይን አድርገን ያስመጣነው ከለር ነው። አራት ሺህ ስምንት መቶ ብር ብቻ ነው እኛ ጋር የምታገኙት። የወደዳችሁትን የመረጣችሁትን ኦርደር ማድረግ ትችላላችሁ። ይቺም ከለር በጣም ደስ ትላለች፣ ወጣ ያለች ከለር ነች። ስትሰፋ ደግሞ በጣም ታምራለች። ያው ልብስ ተሰፍቶ ስታዩት ነው ሞር ውበቱ የሚጎላው። አራት ሺ ስምንት መቶ ብር ብቻ በአራት ሜትር እኛ ጋር ታገኙታላችሁ ማለት ነው። ቪዲዮውን እስከዚህ ድረስ ስለተከታተላችሁ እጅግ አድርገን እናመሰግናለን። ምርጫችሁ ስላደረጋችሁን እጅግ አድርገን እናመሰግናለን። ሳብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ፣ ለጓደኞቻችሁ ስለምትልኩ እጅግ አድርገን እናመሰግናለን። በያላችሁበት ሰላም ሁኑን ባይ